ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናኒ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ እነ ሀይንዬ እንዲ እንግዲህ ጓደኞች በአጠቃላይ ጓደኛሞች በአጠቃላይ ሰብሰብ ብለው ብቅ ብለውልናል ማለት ነው ያው ሁላችሁም ጓደኛ ካላችሁ፣ እኔ ግን ያው ጓደኛ ስለሌለኝ የጓደኛን ትርጉሙን አላውቀውም። ግን ሰዎች እንደሚሉት ከሆነ በዛ መሰረት ደግሞ ልንገራችሁ። ጓደኛ ያላቸው እንደሚሉት ጓደኛ ማለት ያው በደስታም በሐዘንም በሆነ ሰዓት ላይም እንደዚህ ተገኝቶ ሰብሰብ ሰብሰብ ብሎ ድምቅምቅ ብሎ የሚታይ ማለት ነው። እንደነ ሙቤ እንደነ ሀይምዬ እንደነ ሀሰን እንደነ በቃ እነዚህ ልጆች ደግሞ ከበፊትም ጀምረው አንድነታቸው ደስ የሚል ነገር ነው። አብረው ነው ያደጉት በሚዲያ እንደምናውቃቸው። ዛሬ ደግሞ እንግዲህ ኢትዮጵያዊነታችን አንድነታችን እንደገና ደግሞ በዘር በሃይማኖት ሳንከፋፈል በአንድነት ነው የምንታወቀው እኛ ኢትዮጵያኖች እና ዛሬ ደግሞ እንግዲህ እነ ሙቤን እነ ሀሰንን ለማስፈጠር ከነሱ ጋር አብረው ተገኝተው ሀይሚዬን እናት አበያ ለብሳ ምናምን ነገር የነ ጠንፌ መዳም ሆናለን መታለ ዛሬ እያልኳችሁ ነው፣ ባጭሩ እንደ ምንድን ነው ቃል እየዝን ያክል አንዛዛሹ ወሬው ልትሉ ትችላላችሁ። ይሄ ወሬ ሳይሆን ቁም ነገር ነው በነገራችን ላይ ማለት ነው። ሀይሚዬ ግን አሁን ቦታሽን አገኝተሻል ማለት አሌለ እኔ መዳም ነኝ እኔ አለቃችሁ ነኝ ምናምን ነገር በያቸው እነነ ጠንፌ ማለት ነው ውዶቼ ያው ቀልድ ምናምን ነገር ጣል ማድረግ ምንም አይከፋም እንደዚህ ምንድን ነው እንዴ ለማንኛውም ሀይሚ ግን ምንም ነገር ብትለብስ ያምርባታል የኔ ናት የኔ ሸንቃጣ ድምቅ ብላችኋል እንደዚህ ይሄ አንድነታችሁ በጣም ናፍቆን ነበረ እንደዛ እንደሆናችሁ መታችሁ ለማየት በጣም በጣም በጣም ይህንን አንድነት የናፈቁም ሰዎች ሊኖሩ ይችላሉ በተለይ እኔ አብራችሁ በተለይ ሙቤን እዚህ ጋ አብሮ ስላዩት በጣም ደስ ብሎኛል፣ እግዚአብሔር ይመስገን ማለት ብዙ ጊዜ ሰሞን እንዴ ሙቤ ምናምን አብሮ አይታይም፣ ምንድን ነው ምን ተፈጥሮ ነው እየተባለ ግርግር ተፈጥሮ ነበር። የሆነ የሆነ ቦታ ላይ አይቻለኝ፣ ግን እኔ ብዙም ቪዲዮ አልሰራውበትም ማለት ነገሮቹን ሳላጣራ እንደዚህ መስራት አልፈለኩኝም፣ ገባችሁ ውዶቼ? ለዛ ነው ማለት ነው። ግን ዛሬ ደግሞ እንደዚህ ሰብሰብ ብላችሁ በዚህ በጥሩ ሰዓት ስለተገናኛችሁ የእኛም ጾም አለ፣ እንዲሁም የነሱም ጾም አለ። ተገናኝታችሁ በዚህ ሰዓት ስለተገናኛችሁ አብራችሁ በጣም ከሚባለው በላይ ደስ ብሎኛል። ዛሬ እንግዲህ እነ ብሩኬ የመጡት በማሂ ቤት ነው ማለት ነው። እንግዲህ ፍጡር እዛው ነው የሚያሳልፉት እንግዲህ ፍጡር እዛው ነው የሚያሳልፉት ማለት ነው። ዛሬ አብሮ ነው የሚያፈጥሩት የሚያስፈጥሩት አብረው ነው እዛ እንዳትቀሩ። ማሄ ቤት መጥተዋል። ትናንትና ጠፍተዋል እያለን ስንጨናንቅ ነበረ። ዛሬ ደግሞ ለየት ባለ ነገር እና በጣም ጥሩ በሆነ ነገር መተውልናል። እውነት ብሩኬና ሀይሚ ፈጣሪ ጨምርላችሁ ቅን- ልባችሁን አይቀይረው። ጓደኝነት በቃ እንደዝ ነው መተባበር መተጋገዝ፣ በጣም ከሚባለው በላይ ያስደስታል። በዚህ ምድር ላይ እስካለን ድረስ መልካም ነገር አልገን ማለፍ አለብን እና ሁላችንም መልካም ልብ ፈጣሪ ይስጠን ማለት ነው የምፈልገው። የኔ ውድ ቤተሰቦች ደግሞ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ፣ ላይክ ሼር አድርጉ። እንግዲህ ያው ማሂ ቤት ነው የመጡት ውዶች፣ የት ነው ልትሉ ስለምትችሉ ማሂ ቤት ነው የመጡት ማለት ነው። በማሂ ቤት ነው የመጡት ፎቶ ፖስት ያደረጉት።